ዛሬ ስለ የቲሟ ወጣት አሳዛኝና አስገራሚ ታሪክ ነው የምነግራችሁ። የቲሟ ወጣት ከእናቷ ጋር ነበረ የምትኖረው። አባቷ ማዎች ነው። እናቷ ጋር አብራ የኖረች እያለ የሆነ ሰው ለትዳር ይጠይቃታል። ከዛ በኋላ እሺ ተባለ፣ መጡ፣ ሰርጉ ተፈጸመ፣ ወደ ቤት ወሰዳት። ልል አሰፍ በጣም መጥፎ ሰውዬ ነበር። ይሄ ሰውዬ ይደበድባታን፣ ያሰቃያታን እህቶቹ እና ቤተሰቦቹ እናት አባቱ ጋር ነበር ያስቀምጣትኝ። ከዛ በኋላ እህቶቹ ደግሞ እያቃጠሩ እናትና አባቷ ጋርም ማለት ከሱ እናትና አባት ጋርም ያጣሏታን፣ ከባሏ ጋርም ያጣሏታን። ከዛ በኋላ ባሏ እየመጣ እየት ነው የሚያመምሽ? እያለ የሚያማት ቦታ ሁሉ ይመታታን፣ ይደበድባታን፣ ይሰርባታን። እሷ ለማንም መናገር አትችልም። እንደውም ባሪያ ያደረጓት በቃ ስራ የምትሰራው እሷ ናት ቤት የምትጠርገው፣ ልብስ የምታጥበው፣ መጥበህ የምትሰራው ሁሉን ነገር የምታደርገው እሷ ነበረች። ከዛ በኋላ ይሄ ሁሉ ሲከሰትበት ለእናቷ እየመጣች ትነግራት ነበረ፣ እማ ይህን ይህን አደረጉ ይሰጥላት። እናቷም ምንም አቅም ስላልነበራት ልጄ ሰብራ አድርጊ፣ አይዞች ምናምን እያለች ትመልሳት ነበረ። አልቅሳምን ብላ ከእናቷ ተጽናንታ ምናምን ትመልስ ነበረ። እንደዚህ እያለች ለአስር አመታት ቀጠለች። ማለት አስር አመት ከእሱ ጋር ስትኖር አንድ ቀን እንኳ ወይም ደግሞ ይሄ መልካምነትን አሳይቷት አያውቅም። ሁልጊዜ መደብደብ፣ ሁልጊዜ መጥፎ ነገር መናገር፣ ሁልጊዜ እሷን በቃ ማሰቃየት ነበር የእሱ ስራ። እህቶቹም በቃ ያን ስራ እንደፈለጉ ያሰሯታን ምናምን እንደፈለጉ ነበር የሚያደርጓት ማለት ነው። እናቱ በቃ የሷ የሚመቻት ማንም አልነበርም። ከእናቷ ውጭ ደግሞ ማንም አልነበራትም። ለማንም መናገር አችልም ነበር። እናቷም አቅም ስለሌላት ዝም ነበር የምትለው። ከዛ በኋላ ከእለታት አንድ ቀን እናቷ ታመመች። እናቷ ታመመች በጣም ደከመች። ከዛ ስደክም እማዬ ለማን ነው ትተሽኝ የምትሄጂው? አሁን አንቺ ከሞትሽ ወደ ነው ወደ ማን ነው የምመጣው? ወደ ማን ነው የምጠጋው? እማዬ አንቺ ከሄድሽ እንዴት ነው መሆኑ? ምናምን ብላ እናቷን ስታመከራት፣ ልጅ አይዞሽ፣ የሁሉ መጠጊያ የሁሉ መመኪያ የሆነ የሆነው አላህ ሱብሓነሁ ተዓላ አለ በሚከፋሽ ና በሚጨንቀሽ ጊዜ ቤት ነይና ና ሰላትሽን ስግዳ፣ ማን ውስጥ ውዱሽን አድርገሽ ሰላትሽን ሰግደሽ፣ ከዛ በኋላ ለስፋኑ ታላ ጋር አውርተሽ ሂጂ። እኔ ልክ ነኝ እንደምታውል እሱ ጋር አውሪ ምናምን ብላ ትነግራታለች። ከዛ በኋላ ሻለች፣ ይሄ ተከሰተ። ከዛ በኋላ እናቴቱ ሞቶች። እናቷ ከሞቶች በኋላ አንድ አስር ቀን ምናምን ቆየች፣ በጣም ተጎዳች፣ በጣም ተሰበረች ምናምን ከዛ እንደዛ ከተከሰተ በኋላ ከአስር ቀን በኋላ እናቷ ቤት እየመጣች እናቷ እንዳለቻትኝ ውጣ አድርጋ፣ ከዛ በኋላ ሰግዳ ለባላም ዳዋ ታደርገልሽ። ያ ረቢ ባሌ ነው እወደዋለሁኝ፣ እባክህን አንተ ሂዳ ያስጠልኝ አንተ ንቅዱምን፣ አንተ ንቅዱ መንገድ ምራልኝ እባክህን፣ ለኔ መልካም እንደሆነ አድርግልኝ፣ እያላይ ዳዋ ታደርግለታለች። ለሱም እንደዚሁም ለቤተሰቡን ጥሩ እንዲያደርግ ምናምን እንደዚህ ዱዓ ታደርጋለች፣ ወዳላ ትመካለች፣ አላህን ትጠራለች። ያረበለህ ይዘን ልኝ እያለች ዱዓ ታደርጋለች። ከዛ እንደዚህ እያደርገች ለሶስት ሳምንት ቀጠለች ማለት ነው። ከዛ እህቶቹ ይህንን አድርጋ ስትመለስ በጣም ደስተኛ ሆናን የምትመለሰው እና እህቶቹ ማቃጠር ጀመሩ። ይቺ ሴት የሆነ ሀይናት ትመሰል ማለትም፣ ምን እንደምሰራ እናቅም፣ ወይም ደግሞ ይሄ ካንተ ላይ የሄደችብህ ነው መሰለኝ፣ ሄዳ የሆነ ተጨንቃ ወይም ደግሞ እያለቀሰች ሂዳ፣ ከዛ በኋላ እየሳቀሽ ትመጣለች። ስለዚህ ተከታተላት ይሉታን ማለት ነው ባሏን ከዚያ ባሏም የእህቶችን ወሬ ሰማና እሷን መከታተል ጀመረ ማለት ነው። ሲከታተላት አንድ ቀን ቀጥታ የምትገባው ወደ እናቷ ቤት ነው። ምንድን ነው ምሰራው ምናምን አለና በሁለተኛው ቀን ቀድሞ እሷ ከመሄዷ በፊት ቀድሞ ከእናቷ ቤት አጠገብ ሁኖ ይሸሸጋል ማለት ነው። ከዛ በኋላ ይሷ ሄደችና ውጡ አደረገች፣ መከታተል ጀመረች። እሱም ከዛው ውጡ አደረገች። ከዛ በኋላ ሰላቷን አንተናለች ማለት መስገድ ጀመረች። ከዛ ከስግደቷ በጣም ቆየችና ከዛ በኋላ ዱዓ ማድረግ ጀመረች። ያረቢ አላህዬ ባሌን ሄዳ ያስጥልኝ አላህዬ፣ አንተ ቀኖ የመንገድ ምራው እኔ ወደዋለሁኝ፣ እባክህን አንተ ሄዳ ያስጥልኝ ምናምን እያለች ዱዓ ስታደርግ ባሏ ይሰማታል ማለት ነው። ከዛ በኋላ በጣም በራሱ ተናደደ። እንት እንደዚህ አድርጋለሁ ይሱ አሁን ይህን ይሱ አላመናትም ነበሩ እህቶቹ እንደዛ ሲሉትና ይሷ ለእኔ ዱዓ እዚህ ታደርጋለች። እኔ ግን እንኳን አይደለም ሌላ ቀርቶ በእኔ እንደዚህ ዱዓ ታደርጋለች፣ ለእኔ ዱዓ ታደርግልኛለች፣ እኔ እንደዚህ ተወደኛለች። እኔ ግን እስከዛሬ ድረስ እንደዛ ሳሰቃያት ኖርኩኝ ምናምን እያለ ወደ በኋላ ማስታወስ ጀመረ። ስንት እንዳሰቃያት እንደደበደባት፣ እሱን ልትናገረው ፈልጋ ያልሰማትን ማስዳመጥ ጀመረ፣ መስማት ጀመረ። ወደ በኋላ ያኔ ዚክርያቱ ተመለሰበት። ከዛ ማልቀስ ጀመረ። እያለቀሰ ሄደና ከዛ በኋላ ቆረቆረ ቤቱን ማለት ነው። ሲከታተላት እንደነበር እንዳደነግጥ ብሎ ቆረቆረ። ከዛ ስትከፍትለት እሱ ነው። ከዛ በኋላ እሷም ደንገጣለች፣ እና ምነው ምናምን ስትለው የሆነ የሚመታት ምናምን ነው የመሰላት። ከዛ በኋላ ይቅርታ አላትኝ ይቅርታ አላት ና ሂዶ አቀፋትኝ ይቅርታ እስከ ዛሬ ድረስ እንደዚህ ሳደርግብሽ የነበረውን ነገር ይቅርታ ዱ ስታደርግኝ ምናምን ሁሉንም ነገር ተከታተይሻለሁ እና አፉ በኝ እባክሽን ካሁን በኋላ አባትም እናትም ወንድም ምህትም ሁሉ ነገር እሆንልሻለሁ ካሁን በኋላ ማንንም ነገር አልጎዳሽም ቤተሰቦችም እንደዚህ እንዳደርጎች በፍጹም አልፈቅድላቸውም እና እባክሽን ይቅርታ አድርግልኝ እባክሽን ይቅርታ አድርግልኝ ብሎ አልቅሶ ይቅርታ ጠይቃትኝ ከዛ በኋላ እሷ በዚህ በተከሰተ በነገተው እንትና አየች፣ ህልም አየች። ከዛ በኋላ ያኔ አስር አመታት ብሎ ወደ እናትሽ ስትሄጂ ያኔ እናትሽ ቅዋ አልነበራትም፣ ነገር ግን በአንድ ወር ባልሞላ ውስጥ ወደ አላህ ስብሐነ ወተዓላ ድምፅ ስታሰሚ አላህ ስብሐነ ወተዓላ ሰማሽ። አላህ ስብሐነ ወተዓላ መጃ ነው። አላህ ስብሐነ ወተዓላ መመለሻ ነው። ዱዓ ባደረገን ቁጥር አላህ ስብሐነ ወተዓላ ሰሚ አሊም ነው። ወደ አላህ አንድ ዱዓ ካደረግን አላህ ዐዘወጀል ሰሚ ነው እና ወደው ምላሽን ይሰጠናል አላህ ስብሐነሁ ወተዓላ ወቃለ ረቡኩም ድዑኒ ጌታችሁም ማለ ለምኑኛል፣ አስተጅብ ለኩም እምልስላችኋለሁ፣ እቀበላችኋለሁ አለ አላህ ስብሐነሁ ወተዓላ። ስለዚህ ወደ አላህ ስብሐነሁ ወተዓላ አንድ ሰው ከተመለሰ ወመን የተወከል አላላህ ፈሁወ ሀስቡ፣ በአላህ ላይ የሚመከሰው እርሱ በቂ ሆኗል። ይቺ ልጅ ወደ አላህ ስብሐነሁ ወተዓላ አንድ ጊዜ ሂዳ ቢሆን ኑሮ አላህ ስብሐነሁ ወተዓላ ይቀበላት ነበር። አላህ ስብሐነሁ ወተዓላ ነገራቶችን ሁሉ ያስተካክልላት ነበር። አስር አመት ሙሉ ወደ እናተው ስሽሽ አላህ ስብሀኑ ተዓላ ለምና ቢሆን ኑሮ ማለት ነው ስለዚህ ወደ አላህ ስብሀኑ ተዓላ መመለስ ያ ረብ አላህ ይቅር በለኝ ያ ረብ አላህ ይ ነገራቶችን አስተካክልኝ ያ ረብ አላህ ይ ነገራቶችን አስተካክል ኖሮ አምልኮ ላይ

ባህር ውስጥ መርፌ ባህር ውስጥ ገብታ የወጣችውን ያህል ቢሆን እንጂ ብለው ብሎ ይነገረን። አምላካችን አላህ ስባን ታላ እና አላህን ከለመናው አላህ ስባን ታላ ይሰጠን ነው። ወደ አላህ ከተመከን ነገራቶች ሁሉ ይስተካከሉልናል። እና ከዚች ሴት በጣም ብዙ ነገር ትማራላችሁ ቤት ተስፋ አደርጋለሁ። ሰብሯ፣ ትግስቷ በጣም ደስ ይላል። እንደገና ያን ሁሉ ከደረሰባት በኋላ ለባሏ ዱዓ ማድረጓ፣ እሱን መውደዷ፣ ከእናቷ ጋር ያላት ነገር ምናምን ሁሉ ነገሯ በጣም ደስ የሚል ሴት እና አስተማሪ የሆነ ሴት ናት። እንደተማራችሁበት ተስፋ አደርጋለሁ። አላህ ያፈጠኩም አሰላሙ አለይኩም።